ነው። እንደዚህ በጣም አግሬሲቭ ሆኖ መጡ ይላሉ። እኛ አግሬሲቭ የሆነው ፌር ያልሆነ ዲስትሪቢሽን ስላለ ነው ብለን የተናገረው ለምን ከተባለ ቅድም እንዳልኩት ዝናቡን የጦር መሪ ቦታ ላይ ሁሉ፣ የጦር መሪ ብቻ አይደለም በነገራቸው በወቅቱ የፖለቲካውም የእያንዳንዱን እንትን አማራ አንገቱ አንድ ነው በሚል ጽንሰ ሀሳብ ሜሪቶሎጂ ቤዚዲ ያደረገ በስራ አፈጻጸም በወታደራዊ መዋቅር በአደረጃጀት ተፈትነን ወይም ደግሞ ተመዝነን ቦታ ቦታ ይሰጠን ያሉት ሎጂካል የሆነ ጥያቄ ነው የጠየቁት። ግን አይሆንም ተባለ፣ በኮንሰንሰስ ነው የሚባል ተባለ፣ ጀነራል ትልቅ ማዕረግ ያለው ነው ተባለ። ከዛም ደውለው ዝናቡን እኮ ቦታው እንዲለቅለው እኮ አድርገውታል። እሺ እኔ አንድነቱ ላይ ችግር ማይፈጠር ከሆነ እኔ የእኔ ቦታ አንድነቱ ላይ ይህን መጠየቅ ችግር የሚሆን ከሆነ ልልቀቁ ብሎ ለቀቀ። ትናንትና ፌር ያልሆነ ስራ ሲሰራ በነገራቸው ጀነራል ተፈራ እኮ የጦር ምንትን ነው ቦታውን ለቀቀለት አይደለ? ፌር ያልሆነ ስራ ሲሰራ ዝናቡ ላይ ደውለው ሀሳብ እና ተው ያሉት ልጆች ለምንድን ነው ዛሬ ደውለው ተው ያላሉት? ያልሆነ ቦታ ላይ የፖለቲካ አስራ አራት ዓመት የፖለቲካ ልምድ ያላቸው ልጆች በነገራቻ ኢንጂነር ደሳለኝ ጋር አስቻለው በለጠ ሄኖክ ጋር እናስረስ እነዘመነ በአንድ የፖለቲካ እንትን ውስጥ ተመዝነው የመሪነት ቦታም ወይም ሰብሳቢነት ቦታም ቢሰጣቸው እኔ ችግር የለብኝም። የጦር መሪ ነው ብሎ ቦታ የተለቀቀለትን ጀነራል ደግሞ ወስደህ የሰብሳቢነት ቦታ ላይ ደግሞ እሱ ካልሆነ ሙቸገኛለሁ ብለህ ጭራሽ ይህን ሁሉ ኃይል የገነባንና ሮል ሞዴል ሆኖ ያሳየን የማህበረሰብ ተወካይ ሙሉ በሙሉ ከምንም ነጻ አድርገ ስትመጣ ዝም ብሎ ሊቀበል የሚችል ሰው የለም ነው። ይህን ማንም እንትን ሊፈቅድ አይችልም። ያንን አንገር ተከትሎ የሚመጡና የሚናገሩ ልጆች ፊል ሊያደርጉ ይችላሉ። ግን መረጋጋት ነበረብን። ተረጋግተዋል ሁሉ አይ ቲንክ አሁንስ ኔክስትስ ምን ይመጣል ነው ይሄ አንገር። ያለብን ይህ አንድ አካባቢ ጥላቻ ያለበት አካሄድ ነገ ተመሰረተ በተባለው ድርጅት ላይ ሊኖረው የሚችለውን ኮንስኩዌንስ ካልኩሌት አደርጋለሁ። ያው ለምሳሌ ኮሌክቲቭ ሊደርሽፕ በሚባል ደረጃ ተመስቷል ንበል ፓርሻሊ ያሟላል ብዬም በግብዝነት ፈንጠዚያ ውስጥ ምገባ አለ። ምክንያቱም ኮሌክቲቭ ሊደርሽፕ ሲመሰረት ሰብሳቢን፣ ሊቀመንበር፣ ምክትል ሊቀመንበር እና ጻፊ ያስፈልገዋል። ኦብየስሊ አምሬላውን ሰርተውታል። ችግር የለውም። ግን ነገ የአመዳደብ ወይም ደግሞ የምደባ ስራ ይሰራሉ ብለን እናምናለን። ይመድቡ ግን ነገ የፖሊት ቢሮ እኔም ጥያቄ አሁን ከዚህ በኋላ የምጠይቀው ጥያቄ ከዚህ በፊት የነበረው በኮንሰንሰስ ስለነበረ ማይመችና ሚዛናዊ ያልሆነ አካሄድ ካለ ማንኛውም ሰው አይ ይሄ አይመለከተኝም ብለው ባለፈው ዲፍሌክት እንዳደረግነው ይደረጋል። ዛሬ ግን የፖሊት ቢሮ አባል ውስጥ የኮማንድ ሴንትራል ኮማንዱ አባል ሆነው የፖሊት ቢሮ አባላት ተፈጥሯል። የፖሊት ቢሮ ቲም ተፈጥሯል። የዚህ የፖሊት ቢሮ ቲም ኮንሰንሰስ ላይ ካልተደረሰ ሊሆን የሚችለው የድምፅ ነው፣ ማጆሪቲ ሩል የሚባለው ማለት ነው። በዚህ ማጆሪቲ ሩል በአንድ አካባቢ ጥላቻ በዚህ ልክ የናወዘ አካሄድ የተጠለፈ እና ሰንሰለቱን ከአሜሪካ ያደረገ አካሄድ ነገ ለሚመጣው የማጆሪቲ ቮት ዲሲሽን ሜኪንግ ወይም ውሳኔ አሰጣት ላይ በእነዚህ ልጆች ላይ የሚደርስባቸው ጫና ይጠፋናል ወይ ነው አሁን የሚፈራ የምንፈራ እሱ ነው። አስራ ሶስት ሜምበር ሳሉ ከአስራ ሶስቱ ሜምበር በኮታ ነው የተመደቡት በአማራዊነት ሜሪቶሎጂ አይደለም። በኮታ ከተመደቡ በኋላ ነገ ላይ የሚመጣው ኮንስኮንሲል ዲሲሽን ሊደረግ የሚችለው አሁንም ራይቫለሪ ኮንሲደር በመደረግ ነው የአካባቢን ጥቅም ብቻ መሰረት አድርጎ እንጂ አማራዊ ጥቅምን ብቻ ለፎከስ አድሯል የሚሰራው። ስለዚህ እነዚህ ልጆች ላይ የሚደርስባቸውን አሁንም ቀጣይ የሆነ ጫና ዝምብያ አሳልፍ ያልሰጠውም ሁኑ አሁንም የምጠይቃቸው የኛ ልጆች ነው። ቆም ብለው ክሪቲካል እንዲያስቡ የምፈልገው ማለት ነው እንጂ ኮሌክቲቭ ሊደርሽፕ ባይትሰልፍ፣ አንደኛ ስለ አካዳሚካል ወይም ደሞ ምንድን ነው ሶሻል የሆኑ የፊዚቢሊቲ ወይም ደሞ ኢንቨስቲጌቲቭ የሆኑ ደፊኒሽኖችን ብንረዳ፣ አብዮት በዚህ ሰዓት የህልውና አደጋ የተጋረጠበት ማህበረሰብ ኮሌክቲቭ ሊደርሽፕ የሚመከርም አይደለም። ፊገራቲቭ ኢሜጅ የሚሆን አንድ መሪ ያስፈልገዋል። በነገራቸው ላይ ኮሌክቲቭ ሊደርሽፕ የሚያስፈልገው አንደኛ የሕይወት ዓለም ልዩነት ሲኖር፣ ሁለተኛ ፊገር የሚሆን መሪ ሳይኖር ሲቀር፣ ምስል የሚፈጥር ለድርጅቱ ወይም ደግሞ ለመዋቅሩ ምስል የሚፈጥር መሪ ሳይኖር ሲቀር። አሁን እንደው እውነትና እናገር ከተባለ ከኛ ደረጃ በጦሩ ጀነራል ተፈራ የሚያክል ሰው እያለ በሰብሳቢነት ቦታ ላይ አርበኛ ዘመነ ካሴ የሚያክል ስጠራው በነገራችን ላይ አሁን ሊከፋቸው ይችላል። አይዶን ኬር የሚመስሉ መሪዎች እያሉ ለኢንተርናሽናል ኮሚኒቲው እና ለዲፕሎማቲክ ማህበረሰቡ እነዚህን የሚመስሉ አርበኞች አሉን ብለ መናገር ለአማራ ኩራት ነበር። ነገር ግን ኮሌክቲቭ ሊደርሽፕ አንድ ነገር ነው የሚመዝሉች በነገራችን ላይ ኮሌክቲቭ ሊደርሽፕ ቢሆን እያንዳንዱ ሰው እኩል ተጠያቂነት ይኖረዋል ይላሉ። አዚፍ እነዚህ አባላቶች ወይም ደግሞ አንድ መሪ ቢመጣ ለማጥፋት የሚሰራ እስከሚመስል ድረስ ማለት ነው። መሪ የሚመጣው በነገራችን ላይ ለማጥፋት አይደለም። የሚመጣው አማራን አሻግሮ ሊመሰገን እና ሪፑቴብል ሊሆን እንጂ አማራ ላይ መጥቶ በአዴናዊ ሳቤን አንግቦ ለሆዱ የሚሰራ አይደለም። የምናመጣው አርበኛ ዘመነ ካሴ በዚህም ተፈትኖ ያለፈ ሰው ነው። ጀነራል ተፈራ ማሞን እናውቀዋለን። በጦር እንትኑ የአውስ ኮድ የጉድጓድ እንትን ሄደ ተቀጠር ሲባል እኔ ወታደር ነኝ ያለው ዛሬ ለምንድነው ወታደር ነኝ ብሎ የሰብሳቢነት ቦታውን ነው አይመለከተኝም ያላለው? ነው ጥያቄያችን፣ ፌርል የአባትነት ጥያቄ አይሚን የልጅነት ጥያቄ የአማራነት ጥያቄ ስንጠይቅ ማለት ነው። ይህን እንዲልስ ለምን አላስደረጉትም? ባለፈው ዝናቡን ልቀቅለት ታላቅህ ነው ጀነራል ነው በማድረግ ይበልጣል ያሉት ሰዎች ለምንድነው ነው ዛሬ ጀነራል ተፈራ ላይ እንደዚህ አይነት ሲሰራ ዝም ያሉ ደውሎ ለመልጠቁት። የእኛ ጥያቄ ይህ ነበር፣ ግን ተቀብለው መጡና ሚዲያው ላይ ጋጋታ ፈጠሩ። ስንነቃባቸው እንዳይጥ እንትን ተመልሰው ጉድጓዳቸው ገቡ። ቀየር ነው እኛም አሁን ያልናለ ነው ፕሮፖዝድ የሆነ የተጠና ኮሌክቲቭ ቤት እያወራሽ ከሆነ አትሰሚ። እያወራሽ ከሆነ አትሰሚ። ሚውት አድርገሻል መሰለኝ። ኮሌክቲቭ ሊደርሽፕ ከመጀመሪያውም አጥንተው ከካሪዝማቲክ ከሃይብሪድ ከኮሌክቲቭ ሊደርሽፕ የትኛው ይኛ ያዋጣናል ብለው ታስቦ መጥቶ ቢሆን በነገራችን ላይ እኛ ምንም ችግር የለብንም ነበር። አሁንም ቢሆን ፌር የሆነ ዲስትሪቢሽን ወይም ደግሞ ፌር የሆነ ሎኬሽን ይደረግ ነው እንጂ ያልነው፣ ዘመነ መሪ ካልሆነ ምናምን የሚል ጥያቄ አልጠየቅንም። አምጣና አወዳድር ነው ያልነው። አምጣና በስራ አፈጻጸሙ ኢቫሉዌት አድርግ ነው ያልነው። ወታደራዊውን የጦር ወታደራዊ መሪ ወይም ደግሞ ወታደራዊ ክህሎት ያለውን ሰው ያለ ቦታው አትመድብ ነው ያልነው ዋጋ የከፈሉትን የማህበረሰብ ተወካዮች ከጥቅም ውጭ ልታደርጋቸው እና ባዶ ቦታ ልሰጣቸው አይገባም። ሉክ ተናግር ያለው ነው። ይህኔ የተናገርኩት ከምን መሰላችሁ መረጃ የደረሰኝ ወይም ደግሞ ያገኘ ነው ከእነሱ ነው። ሊክ በሚያደርጉት ሰዎች ተንጠርሰን የምናገኘው በነገራችን ላይ መጀመሪያ ምን አሉ? ምንድ ነው ምሬን ጀነራል ተፈራን የጦር መሪ ካላደረጋችሁ ታንቀን እንሞታለን። ምሬ ቦታውን እንዳትቀበል ከዛ ቀጥሎ ነው የመጣ በነገራችን ላይ የስብሰባው ሚስጥር እየወጣ የመጣው ማለት ነው። እንግዲህ ከነሱ የመጀመሪያ ፈርስት አንድ ኢንፎርሜሽኑ ሲደርስ ለእኛ ሰከንድ አንዱ ሲደርሰን ለምን ብለን ሪያክት ስናደረግ መረጃው ለምን አወቁ ካልሆነ በስተቀር መረጃ የወጣው ከእነሱ ነው። መጀመሪያ የጦር መሪ እንዲሆን ፕሮፖዝ የተደረገበት ጀነራል ነው መሆን ያለበት እንዳትቀበለው እየተባለ ሲወራ ጀነራሉ የጦር መሪ ሆኖ ካልተቀበለ ትቼ ሄዳለሁ ሁሉ እየተባለ በሚወራበት ሰዓት ላይ ይህ ሁሉ ኢንፎርሜሽን ነበር። ፋይናሊ ምንድን ነው የተደረገ ልንገራችሁ። ዘመነ ካልተመረጠ ብሎ ስብሰባው ላይ አልገባም ያለ ሰው አለ። ሀይሚ ነው ይህን ያለው። በነገራችን ላይ ዘመነ ካልተመረጠ ብሎ ስብሰባው ላይ አልገባም ያለ ሰው አለ ማለት ስብሰባው ላይ ያለውን ኢንፎርሜሽን ሊክ ሚያደርግ አለ ማለት ነው። ከእነሱ መረጃ አላቸው ሰዎች እኛ እኮ ፍንፍን ብለን የስብሰባን መርህ እናከብራለን ብለው እነዚህ ልጆች አንድም ኢንፎርሜሽን ሊክ አላደረጉም። ለኛ ከነሱ እየተቀበለ ነው፣ እኛ ኢንፎርሜሽኑን ጋዘር ስናደረግ ነበር። ይሲ ስለዚህ፣ አሁንም እኔ እንደ ግለሰብ ወይም ደግሞ እንዳንድ የአማራ ፋኖ ደጋፊ ብትጠይቅኝ፣ ነገ ምን ይፈጠራል ብላችሁ ከጠየቃችሁኝ፣ አንደኛ አማራ አንገቱ አንድ ነው በሚል ሜሪቶሎጂ ምናምን ከሆነ የኮታ ፖለቲካ ይቀራል። ሁለተኛ በዚሁ በኮታው ፖለቲካ ነው የምንቀጥል ከተባለ ኮሌክቲቭ ማንነት ነው ያለን ብለው የሚያምኑ ከሆነ እኩል የሆነ ዲስትሪቡሽን መኖር አለበት። እኩል የሆነ ዲስትሪቡሽን እነ ሴንስ አስራ ሶስት አባላት አሉ። አስራ ሶስቱ ላይ ሶስት ሶስት ከተለያየ የጀነራል ተፈራ ቦታ ኒውትራል ሆኖ የተቀመጠበት ቦታ አለ። አንፈቅድም። እሱን ቦልድ ነው የምናገረው አሁን፣ ምክንያቱም ኮታ ነው ጨዋታው። ከዛ ደግሞ ከዚህ በተጨማሪ የጥላቻ ሪወተሪክ መቀየር አለበት። የጥላቻ ሪወተሪክ ካልተቀየረ ነገም የሚደርስባቸውን ኮንስኩዌንስ ስለማቅ ዝም ብዬ ተኝቼል እቀበል አልችልም። በድላችንም በበደላችንም የፖለቲካ ሸፍጥ እንዲሰራብን ማንም ቁጭ ብሎ ፈቅዶ የሚሰጠው የለም። መከራውን የምንከፍለው እኛ፣ ድላችንን ቀምቶ ደግሞ የሚወስደው ሌላ ኖ ፌር ዲስትሪቢሽን ይኑር ነው እያለ ያለ ነው በነገራችን ላይ ስለዚህ አሁንም ኮሌክቲቭ ሊደርሽፕን እንደ ፖዘቲቭ የሊደርሽፕ ታይፕ ወስዶ ፈንጠዚያም ውስጥ መግባት እኛ እነ ኩባ እናውቃለን እነ ሳውዝ አፍሪካ የተመሩበት እንትን አለ አላዋጣቸው ሲል አብዮት መጀመሪያ ከኮሌክቲቭ ሊደርሽፕ ኋላ ካሪዝማቲክ ሊደርሽፕ ያደጉ የአብዮት እንትኖች ነበሩ ለምሳሌም የሳውዝ አፍሪካ መውሰድ እንችላለን ፓክና ፓን አፍሪካን ሙቭመንት እና የኮንግረስ እና የሳውዝ አፍሪካን ፓትሪዮቲክ ናሽናሊዝም የተመሩት ኮሌክቲቭ ነበረ። በኋላ ግን አላዋጣ ሲል በሴንትራል እንትኑን ማንዴል ላይ የመራው በካሪዝማቲክ ሊደርሽፕ ነው የተመራው። ካሪዝማቲክ ስንል በነገራችን ላይ የሊደርሽፕ ታይፕ ነው እየተናገር ያለው ይህ ግዙፍ የሆነ እንትን ማለት አይደለም። የኩባውንም የምናውቀው ነው እንግዲህ የተለያዩ ስቴኮች ሙቭ ሲያደርጉ ነው ሙቭመንት ሲፈጥሩ ነበር። ለምሳሌ ማ ነው የፊደል ካስትሮና የቸጉቬራ ቡንት ነበረ። ፋይናሊ ፊደል ካስትሮ ነው መጥቶ ካሪዝማቲክ ሊደር ሆኖ የመራው። ኢራንን መሄድ እንቻለን እና ናቶ ራውሚ በላይ እኔ ግን አንድ ነገር በዚህ ላይ አሁን አንድ ነገር ልበልና ያው አሁን አንተ መረጃዋለህ የተፈጠረውን ነገር ያው እኛም ሁላችንም እናውቀዋለን። ሆዳችንን ሰፊ አድርገን እንደ ድርጅት በጋራ ስለመጡ ይህንን ሕዝብ በተለይ ያ መረጃ ከወጣ በኋላ የነበረው ስሜት ጥሩ ስላልነበረ በአንድ ቀን ሁለት ቀን ሶስት ቀን ቢያድር ከዛ በኋላ ሊፈጠር የሚችለው ነገር አደገኛ ስለነበረ ለጊዜውም ቢሆን ሕዝቡን ለማሰርም ሆነ ድርጅቱን ለማምጣት ይሄ ኮሌክቲቭ ሊደርሽፑን ይዞ መጥተዋል ገብተዋል አይደል እኔ የምረዳው ያንን ነው በነገራችን ላይ ሰው ምንድን ነው? ለጊዜው ይሄ አሁን ያልከው ነገር ችግር ሊኖረው ይችላል፣ ጥሩ ጎን ሊኖር ይችላል። ለመጀመሪያው ግን እንደዚህ ለአማራው እንደዚህ ለጎጠኝነቱ ለአማራው እና ለሴረኞች ይሄ የዚህ የመጡበት መንገድ ለጊዜው መፍትሔ ነው ብዬ ነው የማስበው። በላይ ያ በሰፊው አንተ አሁን አንድ ሞርም ነው ፖለቲካውንም ታውቀዋለህ፣ ምናምን ጥያቄ ሊሆን ይገባል ወደፊት የሚሄድ ነገር ግን ያው መጀመሪያ ግን እንደተናገርከው ኢቨን እኔ በጣም ራሴን ራሱ አንድ ካመመኝ በጣም እንደዚህ ሆዴን ካቅለሸለሸኝ አንዱ ነገር ምንድን ነው፣ አሁን ሁሉን ነገር አክሴፕት አድርገው ድርጅቱ ካልተመሰረተ በድጋሚ ጎጃም የአንድነቱ ጸር እንደሆነ ተደርጎ ወንድሞቻችን ፑሽ የተደረጉበት እና በቀጣይ ያኔ በእስክንድር ጊዜም ጎጃም ሆኖ አልተቀበለም የተባለው፣ በቀጣይም ጎጃም ሆኖ አልተቀበለም። አሁንም ቢሆን እንዲያው እንዳየነው የመሪነት ቦታው ሙሉ ለሙሉ ሰብሳቢ ብቻ አይደለም፣ በአጠቃላይ መሪነቱ ከጎጃም ውጭ ነው እየተደረገው በነገራችን ላይ እና በዛ ደረጃ እጃቸውን የተጠመዘዙበት መንገድ እኔ በጣም አቅለሽልሾኛል ማለት በኋላ ላይ ተወጡ። እንደውም ምንድነው አንድ የሰማሁት ካመመኝ ነገር በቃ ይሄንን ነገር እነሱ አክሴፕት ካላደረጉ ሸዋ፣ ጎንደር እና ቤተ አማራ ድርጅቱን እውን ያደርጋል። ጎጃም ተገፍቶ ለምን ሲባል በቃ ጎጃም ስላልተቀበለ ስልጣኑን በሙሉ እነሱ ሰብስበን እኛን የምንወስደው እኛ ካልወሰድን ብለው ብለዋሉ በሚል ተብሎ እንዴት ተደርጎ ካልኩሌት ተደርጎ ተሰርቶ ወንድሞቻችን ጭንቀት ውስጥ እንደገቡ ህዝባችን እንዴት እንደዚህ ክህደት እንደተፈጸመበት ስትመለከት የእውነት እንደ ሰው ያማል። እኔ በቃ ብታምኑም ባታምኑም በዚህ ልክ መናገር አልፈልግም ነበር። በአሁኑ ሰዓት የተሰማኝ ስሜት እኔ ህዝቤ አሳዘነ። ጎጃም የጎጃም አማራ ጎጃም ህዝብ በድሮን ያሁን የተጨፈጨፈ ማህበረሰብ ለዚህ ትግል ምሰሶ ሆኖ ሌላው አንገቱን ቀና እንዲያደርግ ዋጋ የከፈለ የጎጃም ህዝብ እና መሪዎቻችን የተሳደቡ በማንም ሲሰደቡ በድሮን ሲጨፈጨፉ ሲሰቃይ የነበረ ህዝብ በመጨረሻም የዚህን ህዝብ መከራ ተሸክሞ የመጣ ጎጃም ሲስተማቲካሊ በሴራ በዚህ ልክ ወንድሞቻችን እንዲህ አይነት ነገር ውስጥ መግባታቸውን ሳስብ የእውነት የተሰማኝን ለመናገር በጣም ለኔ ከባድ ነው የሆነው። ሆኖ በመጨረሻም በላይ ምንድን ነው ሶሻል ሚዲያ ላይ የነበረው ጩኸት ሚስጥሩ ከወጣ በኋላ እንደ ጎጃም ተወላጅ ሳይሆን የመላው አማራ ከአራቱም አቅጣጫ ያለው መላው አማራ ለዘመነ ያለውን ፍቅር በማሳየቱ የመጣው ሱናሚ የሆነ ሜጨኛው የሚለውን ልጅ ሳቢ ነገር ምንድን ነው ሀሳብ አስቀይሮ በመጨረሻም ይሄ የኮሌክቲቭ ሊደሩ መጥቶ ድርጅቱ ተመስርቷል። አሁን እኔ የምለው ምንድን ነው አሁን ላይ በላይ እኔ አሁን የምለው ምንድን ነው ኦኬ፣ በጣም ይቆጫል፣ ያንገበግባል፣ የሆነው ነገር ራስ ያማል። የእውነት ማለት ነው፣ ይከብዳል እና የሆነ ሆኖ ግን አሁን ላይ ያው ድርጅቱም እንደ ድርጅት ስለተመሰረተ የምንለውን አርጎ ብለው እስከጠየቁን ድረስ ለምን በላይ አሁን የተፈጠረውን ነገር ሞር በማስተጋባት ክፍተት በመፍጠር ላይ ከምናጠነጥን ዝም ብለን ግን በወንድሞቻችን ላይ የተሰራውን በደል ግን በቃ እያንዳንዱ ስፔሻሊ የጎጃም አማራ ማወቅ አለበት ብዬ አስባለሁኝ። ለወደፊቱም ቢሆን በደንብ መጠንቀቅ እንዳለበት እና ምንም በቃ ያየሁት በአማራ እንትን ውስጥ ወዳጅ የሚባል እንደሌለ ግን ለጥቅሙ ማንም ማንንም በጀርባ ሊያርድ እንደሚችል የተረዳሁበት ሰዓት ስለሆነ በዛ ልክ ስራ ብንሰራ ምን ትላለ? እኔ አሁን ይሄን እንዴትህ ይሄ ስሜትህ ይገባኛል። ከአንተ በላይ እኔ በጣም ስለተበሳጨው እኔ ባይዞህ አሁን ይሄንን ነገር ስንናገር አይኖ ተስ ተደርድራችሁ እየቀረጻችሁ እንዳላችሁ እንደዚህ አሉ እንደዚህ አሉ ብላችሁ ለማለት ድርጅቱንም ለማፍረስ በተለይ የፋፍዴን ሰዎች ደግሞ የቲም ገዶች ደግሞ ቲም ገዶች እንደዚህ ሆን ብላችሁ ለማለቃቀስ እንደተነሳችሁ ምናምን ሞር እንደውም በዚህ ልክ አሁን ቆራርጣችሁ እየፖሰታችሁ ስማችን እያነሳችሁ ምናምን ከቀጠላችሁ በቃ መረጃ ይዘን ወጣን። በቃ ይልቅ ይልናል ታይት ነው የምናደርገው፣ እንቀጠቅጣችኋለን። በወንድሞቻችን ላይ የተሰራውንም ለመላው የአማራ ሕዝብ ከፍ ሲል ለኢትዮጵያ ሕዝብ እናሳውቃለን። በዛ ልክ እንሄድበታለን። ጥቡጥ ጥቡጥ ውስጥ እንገባለን። እናሽኮረምማችኋለን። ለምን ይህን ተናገራችሁ ብላችሁ እንመታችኋለን ምናምን ብሎ የሚያስብ አካል ከመጣ እመቤቴ ነው የምላቸው አንመለስም። ያንን ከጀመር ነው ደግሞ እስከ ወዲያኛው የምንረግጣቸው ማለት ነው። እንደሱ ከሆነ ለድርጅቱም ሆነ ለመሪዎቻችን አደጋ ስለሚሆን ነው እኔም በትዕግስት ላልፈው የፈለኩት እና በላይ እንዲህ አለ እከሊት እንዲህ አለ ተብሎ እንደም በተቃራኒ ምንድን ነው ተበዳይ እንዲህ ሲል እንደሚባለው በዳዮቹ በተቃራኒ ሲጮፉ ሲያለቅሱ ተመልክተናልና ይሄ እንደ አማራ ሁሉንም ሰው ሊያሳዝነው ሊያሳፍረው የሚገባ ነገር በጎጃም አማራ ወንድሞቻችን ላይ የተሰራ በደል አለ። የሆነው ነገር ይሄ ነው እና ግን በቃ እኛ ላላማረግ እንድናረገው የፈለኩት ድርጅቱን ለማ እንትን ለማለት ለማስጠበቅ ድርጅቱ በቃ መጠበቅ አለበት። አማራ ይሄንን ድርጅት ማስቀጠል ካልቻለ በላይ በጣም ሌላ በጣም አደገኛ ነገር ነው የሚሆነው። በቃ እኛ መሪዎቻችንን በቃ ሰምተን የሆነው የተሰራውን ሰምተናል፣ የሆነውን ነገር አውቀናል። ግን ያለፈው ላለፈው ክረምት ቤት አይሰራለትም። ግን የእኛ ወንድሞች የደረሰባቸውን ያው የእኛ አካባቢ ሰው መላውም አማራ ደጋፊዎቻቸው ይሄንን እንዲያውቁ ማድረግ እንዳለ ሆኖ ግን ሞር አና ጮሆ ያልኩ ቅድም ለዚህ ነው። ቤቲ ቤቲ ይቅርታ፣ እኔ እየተናገርኩ ያለሁት ቅድም ባይዞ የመፍትሄ ሀሳብ ነው እያስቀመጡ የነበረው ሰምተሽ ከነበር ዋት ዊል ቢ ኔክስት የሚለውን ስናወራ ነው እያልኩ ያለሁት እንጂ ማጫጫም አይደለም። አንገራችንማ መናገር አለብን። ለምን መሰለሽ ይህ ማህበረሰብ ዝም ብሎ ሎጎ ሲመጣለት የሚሸከም ሲካድ የሚያለቅስ ማህበረሰብ ሆኖ መፈጠር አለበት ብዬ አላምንም። ክሪቲካሊ መጠየቅ ያለበትን ጥያቄ ጠይቆ እኩል የሆነ አማራዊ ትግል ነው መደረግ ያለበት። ቅድም ተናግሬ ያለው ያን ያክል ህዝብ ያለቀበት ማህበረሰብ ወንድሞቻችን አላስነካም እኔ ሙቼ አንድነቱ ይመስረት ያለው ሆ እያልኩ ያለሁ። ስለዚህ ይህን ያለን ማህበረሰብ ዝም ብለን ነገ ለሚፈጠረው እንትን ላይ አሁንም ተቀምጠን ለቅሶ ሲመጣ ለተወሰነች ደቂቃ መፈንጠዝ የሆነ ነገር በደል ሲፈጠር ደግሞ ለቅሶ ውስጥ መግባት አንፈልግም። አሁንም ኮንስኮንስ እያስቀመጥኩ ያለሁት ምንድን ነው? ኮሌክቲቭ ሊደርሺፕ አንደኛ ተጠንቷል ነው የተደረገው። መጀመሪያ የነበረው አካሄድ ሲቀለበስባቸው የፈጠሩት የፈጠሩት የመዋቅር ነው ይህ መዋቅር ደግሞ ሲመጣ ቀደም እንዳልኩት ሪቶሪክ መቀየር አለበት። ይህ የአንድ አካባቢ ጥላቻ ትርክት ሙሉ በሙሉ ተደምሶ መውጣት አለበት፣ ከጭንቅላታቸው ሊወጣ ይገባል። ይህ ካልወጣ ግን ነገም የሚፈጠረው ዲሲሽን ሜኪንግ የውሳኔ አሰጣጥ ፌር አይሆንም ነው እያልኩት ያለው። ምክንያቱም በኮታ ነው የተመለመለው። አማራዊ የሜሪቶሎጂ መሰረት አድርጎ የተመለመለ ቢሆን ማን ምን ቦታ ላይ እንደሚሆን ስለምናውቀው፣ በኮታ የተመለመለ ስለሆነ አንደኛ ኮታውን በትክክልም የተመደበ አይደለም ቤት አንቺም ምናልባት እንዲተሸፋፍኑ ይለፍ። በነገራችን ላይ መንታ ትግል ነው ያለብን ያልኩት ቅድም ሆን ዝም ብዬ አይደለም። ለጠላት ፕሮፓጋንዳ ማሸነፍ ሲባል የውስጡ ኃይል ኢንተርናሊ እኛን ፋክሽን እንዲፈጠር አድርጎ ሌበ ላይ ካሰፈሰፈ መጀመሪያ መጣረት ያለብን የውስጡ ነው። የውስጡ ነው መጣረት ያለበት መጀመሪያ። ቅድም ተናግሬ አለ እኮ ሊደርሽፕ ተጠንቶ ከሶስት አንዱ ወይም ሌሎችንም ተጨማሪዎችን ጨምሮ አጠንቶ የሚመጣ ቢሆን ችግር የለብንም። ግን አንደኛው ፕሮጀክት ሲከሽፍባቸው ሁለተኛውን ፕሮጀክት ይዞት የመጡበት እንትንም መጠናት አለበት ነው ያልኩት። አንደኛ የአካባቢ ጥላቻ አለ፣ የመሪውን ጥላቻ አለ። ሲቀጠቀጡም የነበረበት ሁኔታ ይህን መሰረት ያደረገ ነው። ስለዚህ ከዚህ አንፃር ነገስ ምን ይፈጠራል ብለን ማሰብ የለብንም እንዴ? ማሰብ አለብን ስለዚህ እኔ ይሄን ይሄን አሁን በላይ እንደምንለው ምን እኔ ምንድነው እኔ ዶን በላይ ምገርም እንደዚህ በሌሎቹ በግሩፕ ደረጃ በዚህ ልክ ሰርተው መመረጥ ያለበት ልክ እንደዚህ ማኒፑሌት መስራታ ፖቴንሻል ካላቸው? የኛ አካባቢ ልጆች ለምንድነው እናንተ በተለይ በዚህ በፖለቲካዊ ዙሪያ እውቀት ያላችሁ ሰዎች በግሩፕ ሆናችሁ ወንድሞቻችሁን ማትረዷቸው በኢቭን ማኒቤቴ የውልሽ ልንገርሽ፣ እኛ ግሩፕም ስንመሰረት በግሩፕ ፓርቲስፔት ስናደርግ አማራዊ ግሩፕ ነው የምንከፍተው። ሁሎችንም ብታይን አሁን አማራዊ ግሩፕ ያለበት ቦታ ላይ አለን ያለው አሁን አማራዊ የትዊተር ካምፔን ያለበት ቦታ ላይ አለው፣ ሌላ አማሮቹ የሚሳተፉበት ቦታ ላይ አለው። ፖለቲካል ኮሚኒቲ ነን ብለን ካሰብን፣ አማራዊ ፖለቲካል ኮሚኒቲ ነን ብለን ካሰብን የምንሰባሰበው እንደ አማራነት ነው። ይህን ነበር ቅድም ስናገር የነበረው። አንገታችን አንድ ነው እያልን ስን አንገታችን አውጥተን ስንትን ስንል እነሱ በጀርባ ሲሰሩት የነበረውን ሴራ አይተሽዋል። ስለዚህ አሁንም እያልኩ ያለሁት እኔ ግሩፕ መክፈቱም ሴራውን ስነቃ አንድ ሰውም በቂ ነው። በነገራችን ላይ ሴራው ሲነቃባቸው ግሩፕ መክፈቱ ግሩፕ ከፍቶ መወያየቱ እንደ አማራ ነው የሚጠቅመን ብለን ነው ምናምነው። ግን ደግሞ በዚህ መንገድ የሚመጡ ከሆነ አሁን አማራዊ አደረጃጀት አይደለም። በነገራችን ላይ በኮታ ነው የተመደበው። በቃ ይህን ማመን አለብን። ኮሌክቲቭሊ ነው አማራነትን እንደ ድርጅት የመሰረቱት። ይህ በሆነበት ሁኔታ ላይ ለሌሎች እንዳልሹ ለጠላት ቡድን አንጋጦ የሚያየው የጠላት ቡድን ጥሩ እንትን ነው ጅማሮ ነው። ነገር ግን ነገ ለሚፈጠረው የዲሲሽን ሜኪንግ ኮንስኩዌንስ ብቻውን አንድ አካባቢ ማህበረሰብ ሊጎዳ አይገባም፣ ነው መጎዳት የለብንም ነው። ይህንን ክሪቲካሊ መናገር ዝም አላሉም በሚል እንትን ፍረጃ ውስጥ የሚገባ ከሆነ ነገም ላለቅ ሳልፈልግም ይህን ተናግሬ ለሚፈጠረው እንትንና ተቀባይነት ካላገኘን ብዬ ነበር ማለት ነው የምፈልገው፣ በነጋቸው እንደዚህ አይነት እንትን ካስፈለገ ማለት ነው እንጂ፣ በዚህ ልክ አንተ የሄድክበትን መንገድ ግን እኔ ማንም ሰው እንዲያውቀም መፈልገው አልተቃወምኩትም። ምክንያቱም እኔ ያው መጀመሪያ ቀን ይጀበት ነበረ በላይ እንዳየኸው ማለት ነው። በጣም ተበሳጭች መጀመሪያ ቀን ያለውን መረጃ ስንሰማ፣ ከዛም በኋላ ቀን በቀን የሰማነውን ሁሉ መረጃ ስሰማ የተማይ ስሜት ያለኝን ፊሊንግ እኔ ና እግዚአብሔር ነን የምናውቀው። ግን ምንድነው አሁን ላይ በቃ ለወንድሞቻችንን ያው መምከር እንዳለ ሆኖ ስራ መስራት እንዳለ ሆኖ ይሄ ድርጅት ደግሞ ከኛ ይልቁንስ አሁን ምልስ ስህተቶች እንዳይሰሩ በእርግጥ ይሄ ነገር አሁን አስደንግጧል። አንደኛ መረጃው መውጣቱ ያስደነገጣቸው የቲም ገዶዎች እኮ እያለቃቀሱ ነው ያሉት። ያው መረጃው መውጣቱ የፈጠረው እንዲህ የቲክቶክ ወሬ እንዳይመስላችሁ በጣም ብዙ ሰው ሾክድ ያደረገበት ስለሆነ በጣም ሌላ ሌላ፣ ደግሞ የዚህ ሴራ ባለቤቶች ደግሞ አያም ውስጥ የሚሰሩ ሰዎች አሉ። በነገራችን ላይ እኔ አንድ የደረስኩበት አለ። አያም ውስጥ የነበሩ ሰዎች እዛ ውስጥ ይሰሩ የነበሩ ሰዎችም የዚህ ሴራ ባለቤት ጭምር ናቸው በነገራችን ላይ ብዙ ነገር የደረስንበታል። ግን ምንድነው እኔ ድርጅቱ መሬት ስለወረደ ድርጅቱ ችግርም ቢኖረው የሆነው የ